አስደሳች ዜና ከናሽናል ሪል እስቴት ግንባታቸው መቶ በመቶ የተጠናቀቁ ባለ ሁለትና ባለ ሶስት መኝታ ዘመናዊ የመኖሪያ አፓርትመንቶች ሽያጭ በሰሚት ሰባ ሁለት ሳይት ገዙ፣ ገቡ፣ አለቀ። በቃ ሀምሳ ፐርሰንት ቅድመ ክፍያ ብቻ ከፍለው ቁልፎን ይረከቡ ይሎታል። ቀሪውን ሀምሳ በመቶ በአንድ ዓመት ጊዜ ውስጥ ይከፍላሉ እየኖሩበት አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ አገልግሎት ያላቸው ዘመናዊ አሳንሰር የተገጠመላቸው፣ ጋርቬጅ ሹተር፣ የአደጋ ጊዜ መውጫም ተዘጋጅቶላቸዋል። ባለ ባለሁለት መኝታ 110፣ 117፣ 132 ካሬ ባለ 3 መኝታ 166 ካሬ ባለ አራትም አለን 172 ካሬ ስፋት ያላቸው ናቸው። ልብ ይበሉ በካሬ ከ85,000 ብር ጀምሮ በኢትዮጵያ ብር ቤትዎን ተዋውለው ይግዙ። ይፍጠኑ ብልህ ሰው ዛሬን ዛሬ ላይ ይጠቀማል ይባላል። ለተጨማሪ መረጃና ለሳይት ጉብኝት አድራሻችን በ0911 27 4919 እንዲሁም በ0945 28 3445 ሀሎ ይበሉን። ጎልደን ሆም ሪልስቴት ማርኬቲንግ ስማችን ስራችን ነው።